ከአንድ ሳይድ ሆኖ አስተያየት መስጠት በሰው ቁስል ላይ እንጨት እንደመስደድ ነው። ስሜቱ ቤተሰብ፣ ዛሬ ሩታ የተላከላትን ፋይል አንድ በአንድ ለአብሪሽና ለኤፍ አሳይታቸዋለሁ። ትናንትና ኤፍ የተናገረው ሁላችሁም ሰምታችኋል። እኛም ደግሞ ስህተት ነው እያለን እየነገር ነው፣ ምንም ከስህተቱ ሊማር አልቻለም። ዛሬም ከሩታ ፊት ለፊት ቆሞ አይን አይኗን እያየ ድጋሚ ያንኑ ስህተት ነው የሰራው። ሩታ ጥፋተኛ ነች። ለምንድን ነው አብሪሽን የምከለክው? ሁሌም ደግሞ የአንቺን ነገር መስማት የለበት መሄድ አለበት ማስተካከል አለበት ብሎ ዛሬም በፊት ለፊቷ ቆሞ ሲናገር ነበር። ሩታ እዚህ ጋር ትናንት የምናገርኸው ነገር አበሳ አይቶኛል አንተም ደግሞ አብርሽን እያገስክ ነው። ይሄ ማለት ደግሞ አንተ ራስህ በልጅቷና በአብርሽ መካከል ያለ የተደበቀ ነገር ታቃለህ ማለት ነው እያለች እየነገረችው ቤተሰቦች እኔ ኤፍሬም ምን አይነት ሀሳብ እንዳለው አላቅም። እኔ አሁኑኑ የምናገረው ማለት ነው። ኤፍሬም የሚያገባ ሴት ተረቀሽ ነው የምትኖሩ። ለምን ዛሬም ደግሞ ተመሳሳይ ነገር ስለሆነ የተነገረው፣ ሁሌም ያንቺን ነገር መስማት የለበትም፣ አብርሽ ሄዶ ማስተካከል ያለበትም ማስተካከል አለበት። በግሉ እንዳባወራ በራሱ ጊዜ መንቀሳቀስ አለበት። እንዴ እዚህ ጋር እኮ ትዳር ነው የተያዘው። ትዳር ያላችሁ ሰዎች ታውቃላችሁ። እዚህ ጋር ሁለት ሰዎች በአንድ ቤት ሲኖሩ ሁለት ሀሳብ ባንድ ነው የሚመሩትኝ። የሁለቱ ሀሳብ ይመጣል፣ ግን ሁለቱም ያቀራርቡና ባንድ ነው የሚወስኑትኝ። እና እነሱን ማስማማት ነው ወይንስ ደግሞ እነሱ ማለየት ነው ያስከኝ? በመጀመሪያ ደረጃ እንደ ወንድም የአብርሽ ወንድሙ ለሩታ ደግሞ የባሏ ወንድም ነ። እንደዛ ሲሆን ደግሞ አብርሽን ተቆጥተ ሩታንም የምትፈልገውን ነገር ስማቴ መጀመሪያ፣ ከዛ ተነጋግራችሁ አስተካክሉ ሰርግም ቢሆን እኮ ሩታ ቅር ካላትኝ አብረሽ ሄዶ ቢያስተካክል ሙሽራዋ ከሌለች ማንን ነው የሚያገባው ሲቀጥል ደግሞ ቡታ ጅራ ከሄደ በኋላ ሲመለስ መቼም አንተ ቤት አይኖርም አይደል ሩታ አበሳ ይቶኛል የተናገርከው ነገር ለምንድን ነው እንደዛ ያልከው አይደለም አንተ እናትና አባቴ እንኳን በትዳሬ ውስጥ እንዲገቡ እንዲወስኑ አልፈቅድላቸውም እኛ ማስታረቅ ከፈለግ ከጎናችን ሆነ ማስታረቅ ትችላለህ እንጂ በእኛ ህይወት ላይ መወሰን አችልም እያለች እየነገረች ድጋሚ ሌላ ስህተት መፍጠር እኔ በጣም ቤተሰቦች እኔ ዛሬ ሩታን ሳያት በጣም ነው ያዘንኩት ውስጥ የተከፋው ለምን አንደኛ ነፍሰ ጡር ነው ሁለተኛ ደግሞ ቢንስ እንኳን ነፍሰ ጡር ሆና በሰዓት እንክብካቤ ነው እንጂ ስታለቀስን በኋላ ሲወርድ ስታዝን ማየት አልፈልግም በጭራሽ ማለት ነውና እንግዲህ ፋይሉን የተላከላትን ፋይል አንድ ባንድ አመታ ለአብርሽ እና ለኤፍሬም አሳይታለች። ለኦዲንስ ባታሳይም ነገር ግን ዱባይ ሆኖ አብርሽ ከነጺ ጋር እንዳወራ ነው ቴክስቱ። እንግዲህ ሲናገሩ የነበረውኝ እና ደጋግማ ስደውልልኝ አለ አብርሽ። እንግዲህ ያው ኢትዮጵያ ሲገባ እደውልልሻለሁ ብዬ ጽፍ የላት አለውኝ። ከዛ ሲቀጥል ደግሞ ፎቶ ነው ፎቶ። በእርግጥ ሩታ ማለት ነው እኔ አንድ መልእክት ለአንቺ መናገር እፈልጋለሁ። ማለት ትዳር ላይ መቻቻል የሚባል ነገር አለ። አብርሽ ሊያጠፋ ይችላል፣ ሊዋሽሽ ይችላል። ሊዋሽሽ ደግሞ ምናልባት አንቺ ያለማጣት ልክ ኤፍሬም ትናንት እንደተናገረው መጀመሪያ ስጠይቂው አልነገረሽም፣ የሄድ ስህተቱ ጥፋቱ ነው። እኛም ደግሞ ያን ነገር ብለን አንቺን ወግነን ለአንቺ ከአንቺ ጎን ቆመን አልገባሹ አይደለ? ግን ደግሞ እዚህ ጋር ምናልባት የተጻጻፉትን የተደዋወሉትን ኦድ ደግሞ ስደውልለት ስገባ ኢትዮጵያ አወራሻለሁ ያለውን ነገር ያልነገረች ያላሳየሽ አንችን ያለማጣት ይሆናል አንችም ደግሞ ትዳሩ ስገቢ ብዙ እናቶች አባቶች ትዳራቸው ረጅም ጊዜ አምሳ አመት ስልሳ አመት የሚቆየው ንጹህ ሆነው ሳይወሻሹ ሳይደባበቁ ቀርተው ሳይሆን ስለሚቻቻሉ ነገሮችን ስለሚያጣጡ እዚህ ጋር ጥፋተኛ ሲሆን አንቺ አይተሽ እንዳላየ ማለፍ በቃ አይቶ እንዳላየ ኮ ከብዙ ሰው ጋር ያኖራል አይደለም አደለም ትዳርን ከጠላት ጋር ራሱ እያኖር አልገባቸኋልል ይህ ማለት ግን አንቺ ጊዜ እየተጨቆሽ እየተረገጥሽ ኑሪ አደለም ማለት የምፈልገው ነገር ማለት አንቺም በትዳርሽ ላይ እሱም በትዳሩ ላይ በመጀመሪያ መተማመን ከፍቅር በላይ መከባበርና መተማመን ይበልጣል። ከዚያ ሲቀጥል ደግሞ ፍቅር እና አንቺ አሁን አይተሽ እንዳላየ ለማለፍ ሞክር። የፎቶ በእርግጥ ፎቶ ሸብ ነው እያለ ነው አብርሽ ኤፍሬም። ግን መጀመሪያ ላይ አንቺ ቦታጅራ ጠርተሹ አብርሽን ስታስመጪው ቪዲዮን ሳይ እንደገና ስከለኪው በጣም አናደሽኛለን። አሁንም ደግሞ አንቺ ፈቀድሽም አልፈቀድሽም ቡታጅራ ሄዶ ማስተካከል ያለበትን ነገር ማስተካከል አለበት እያለ ጓግም ሲል ቆይቶ ልክ ቴክስቱንና ፎቶውን ሲያይ፣ በቃ ከአንዳንድ ዝም ነው ያለው። ምንም አይነት አስተያየት አልሰጠም። እኔም ደግሞ መጀመሪያ ላይ ከአንድ ሳይድ ወይንም ከአንድ ወገን ሆናችሁ አስተያየት ስሰጡ ሌላኛው ሰው ላይ ቁስሉ ላይ ጨው መነስነስ ወይንም ደግሞ እንጨት መስደድ በጣም ነው የሚያመው። ገባችሁ? ምንድን ነው ጨው የሚነሰንሰው ሰውዬ አይደለም፣ ታማሚው ያኛው ሰውዬ ቁስል ያለበት ሰው ነው። እና ሩታን ለመረዳት በመጀመሪያ ሩታንም አብርሽንም ሁለቱንም ጎን ለጎን አድርገህ ምንድነው ችግሩ ብለ መጠየቅ እንደገና፣ እንደ ወንድም ደግሞ ወንድምህ መገሰጥ ነው እንጂ አብሪሽን ወግነ ሩታን ባንቺ ተናድጅ አለው። ያንቺን መስማት የለበትም፣ መሄድ አለበት። አብሪሽ በራሱ መወሰን አለበት። ይሄ ዱሩ ዱሩ ዱሩ የቀረ ነገር ነው። አሁን ተረግጦ የሚኖር ወይንም ደግሞ በወንድ ሐሳብ ብቻ የሚንቀሳቀስ ማንም የለም። ትዳር ሲባል የሁለት ሰው ህይወት ነው። ገባ አይደል? ያብሪሽና ያሩታ ሩታ ልክ ናት። እንኳን አይደለም አንተ ወንድሙ፣ እናቷም አባቷም ኦር ደግሞ እናቱም አባቱም በትዳር ሶስተኛ ወገን መግባትም መወሰንም ጣልቃ መግባትም የለበትም ማስታረቅ ነው እንጂ በእነሱ ድዳር ላይ ማን ገብቶ መወሰን አይችልም እና ሩትዬ በቃ አይተሽ ለማለፍ ሞክሪ። የሰው ወሬ አትስሚ። ቴክስት የሚላክልሽን ቴክስት ህይወትሽን ሊረብሽ ህይወትሽን ሊበጠብጥ። አሁን በዚህ ሰዓት እኔ ስታለቅሽ በጣም ነው የተሰማኝ። የምር እንኳን አይደለም ነፍሰ ጡር ሆነሽ ቀርቶ በዚህ ሰዓት ኖርማል ሆነሽ እንኳን ስታለቅሽ እኔ አልወድም። ማለት ጠንካራ ሆነሽ ጀግና ሆነሽ ነው ማየት የምፈልገው። አብርሽም ደግሞ ልክ ሩታ እንዳለችው ማለት ነው፣ እኛና ስልኬ ላይ ምንም ነገር የለም አግኝቻት አላቅም እያልክ ነበረ። አሁን ደግሞ ቴክስቱን እንደገና ደግሞ የላከችላትን ነገር ስታይ እኔም ስልኬ ላሳይሻለሁ እያልክ ነበር። በመጀመሪያ ለመተማመን ማለት እሷ ለምጠይቅ እያንዳንዱ ነገር ቁጭ ብለህ በስርዓት ለማስረዳት ሞክር። ዛሬም ደግሞ ልክ ፋይሉን ካየ በኋላ ምናምን በጣም ሲጮ ነበረ። በጣም እንዴ ነው ትግስቱን አቶ ነበር። ከዛም በላይ ስልኩን መሬት ላይ ነው ቁጭ አድርጎላት ትቷት ሄደውና፣ ስልክሽን ያው ልሽ ብሎ ትቶላት ነው ሄደው። እንደዛ አይደለም መሆን ያለበት ትዳር ሲጀመር። ያው ልጆች ስለሆናችሁ ይመስለኛል ብቻ። ትዳር በደንብ ሰው የሚገባው ይመስለኛል ከ30 ዓመት በላይ ሲሆን ነው። ሁለቱም ወጣትነት ሲሆን የሆነ መተናነቅ፣ ትግስት፣ አለመደማመጥ፣ እልህ መጋባት፣ እነዚህ ነገሮች ደግሞ ሌላ ችግር ውስጥ ነው የሚጥሏችሁኝ ና አብረሽ እንግዲህ ህይወትን ከሩታ ጋር ከጀመረ በኋላ ከሌላ ከኤክስ ጋር ማውራት የተገቢ ነው ብዬ አላስብም። ማለት ለሩታ ሩታ ያሰበችው ሀሳብ እኔም እንደ ሴትነት ያስባሉ ለምድ ነው ማላሰበው። እንደ ከኤክሱ ጋር የሆነ የሞዶ ሰው ከኤክሱ ጋር የሆነ ነገር ያልጨረሰው ነገር ካለ ያወራል እንዴ ነው የማያወራው፣ እና ከጨረሰ ደግሞ ምንም አይነት ስልክ ብደውልለት እንኳን አይደለም፣ አብሮ መታየት፣ አብሮ ቪዲዮ መስራት፣ አብሮ ፎቶ መነሳት፣ ስልክ እንኳን ብደውልለት ስልኳ መመለስ የለበትም። ከቻለ ብሎክ አድርጎ ከህይወቱ ማስወጣት ነው። ከህይወቱ እንዳስወጣት ሁሉ ከስልኩ ማስወጣት ነው። አንድ ሰው ከህይወቱ ካስወጣ ስልኩ ላይ ምን ትሰራለች? ቁጥሯ ምን ይሰራለች ስልኩ ላይ ሲጀመር ማለት ነው እና ሲሶፍ ማድረግ ትችላለህ ትዳርህን ያለማጣት ማለት አሁን አብረህ ያለችህን ሴት ለእሷ ክብር ስትል እሷን ያለማጣት ስትል ትጠነቀቃለህ ማለት ግድ የለሽ መሆን የለብህም እና አሁንም ጊዜ አረፈደም። ቁጭ ብላችሁ በውስጥ አውርታችሁ ለመፍታት ሞክሩ። እንግዲህ ያው የነጻነት እህትም ጋ ቪዲዮ ተለቋል። በነገራችን ላይ ያው እህቷ አለች እንጂ እሷን አላየናትም። ነጻነት መኖር አትፈልግም ራሷን ማጥፋት ነው የምትፈልገው። በቃ ሰድጧታል። ብዙ ኦዲየንስ እሷ ላይ እየፈረደ ነው ኢቭን እንኳን ያው እኔ ኦዲየንስ ብቻ ሳይሆን ዩቱበሮች እያሉ ነው። እና ዩቱበሮች እሺ ችግር የለውም ግን ወንዶቹ ወንዶቹ ዩቱበሮች ማለት ነው ወንዶች ዩቱበሮች እናንተ እያማችኋል ጤነኛ ናችሁ ማለት የምታስፈራሯት የሆነ ነገር እና እናረግሻለን ረተ ወንድ እንደ እንደው የራሳችሁን ስራ ስሩ፣ ቆፍጠን በሉ። እኔም አሁን ወንድነታችሁ ራሱ እያጠራጠረኝ ነው። ይሄ ጉዳይ የአብረሽና የነጻነት ጉዳይ ነው አይደል? ሊፍቱ የተባለው ምንም የሚፈቱት ነገር የለም። ያለፈ ህይወት ነው አልፏል። በቃ እዚህ ጋር መዘጋት አለ አለባት የነጻነትና አብረሽ ተገናኝቶ ሌላ ነገር ማውራትም አይጠበቅባቸውም። እርቷንም ደግሞ አትረብሽዋትኝ። ወንዶች ግን ቁጭ ብላችሁ ስለነሱ አብረሽ እንደዚህ ሆነ፣ ነፃነት እንደዚህ ፋይል አወጣች፣ እንደዚህ እናረግሻለን፣ እንደዚህ እንሆናለን እያላችሁ ቪዲዮ የምትሰሩት ወንዶች፣ እኔ እኮ ግርም ነው የምትሉት። እንደው ሴቶቹ ቢሰሩ እንኳን ሴት ወሬ ይወዳል ይባላል። እንደው ወንዶቹ ለምንድነው ጀንትልማን ማትሆኑት? ለምንድነው ቆፍጠን ማትሉት? ለምንድነው የራሳችሁን ስራ ማሰሩትኝ? እና እሷም ብትሆን ከዚህ በኋላ የራሷን ላይፍ፣ ነፃነትም የራሷን ላይፍ መቀጠል አለባት። አብረሽም ደግሞ የራሱ ላይፍ አለው። ሩታዬ ተረጋጋ፣ አታልቅሽ እያልኩ ቤተሰቦች፣ እዚህ ጋር ይበቃኛል። ባይ ባይ።